ሰላም ውድ የተከታታዮቻችን የኬይር ቮክስ አፍሪካ የግንጣይ ገጻችን ተጀመረ። የዛሬው የግንጣይ ገጻችን ማጭድና ምንሽር። ማጭድ ይሆነን ዘንድ ምንሽር ቀለጠ፣ ዳሩ ብረት እንጂ ልብ አልተለወጠ፣ ለሳር ያልሆነው ስለት እልፍ አንገት ቆረጠ። ይህ የማን ግጥም ነው ብዬ አልጠይቃችሁም። የበዕውቀቱ ስዩምን የግጥሞች ስብስብ መድብል ያነበበ ያውቀዋልና። የሪቻርድ ዶኪንስን መጽሐፍ ማንበብ ከጀመርኩበት ጊዜ አንስቶ ለእውነት ያለኝ የቅድመ አመለካከት መገለባበት ጀምሯል በተለይ ዘ ግሬተስት ሾ ኦን አርዚ የተባለው የዶኬንስ መጽሐፍ ማገባደጃ አካባቢ ያለው አንደኛው ገጽ ላይ የበዕውቀቱን ግጥም ትዝታ አጫረብኝ። ግን ትዝ ስ ላይ በዛው ቅጽበት ለግጥማ የነበረኝ የቀድሞ አመለካከቴም እዛው ነጥብ ላይ ተሽራለች። በቀድሞ ግንዛቤ ፋንታ ሌላ እይታ መተካቱ ገባኝ። ለካ በእውቀቱ በዚሽ ግጥሙ እየነገረን የነበረው ስለ ኢቫሉሽን ነበረ። የሰው ጭካኔ መነጨው ከተፈጥሮ ንድፉ እንጂ ከራሱ ድክመት አልነበረም። ለካ ወደ ማጭድ እንዲቀየር የቀለጠው ምንሽር በዛው ሰዓት የሰውን ተፈጥሮም አብሮ አቅልጦ። ወደ የዋህነት መቀየር ለምን አልተቻለም? የሚል ጥያቄ ነበር ድሮ የሚጭርብኝ። የሰው ተፈጥሯዊ እክል ነበር የሚመስለኝ፣ እንጂ እውነታ ሁሌም እንደዛ ስለመሆኑ አልገባኝም ነበር። በእውቀቱ ልብ አልተለወጠም ሲል ለእኔ አሁን የገባኝ ዘረመል፣ የተፈጥሮ ንድፍ እንደ ብረት በአሰኘን ሙቀት አቅልጠን ልንለውጠው አንችልም የሚለው መልእክት ነው። ልብን እንደ ሀሳብ መለወጥ ቀላል ሊሆን ይችላል። ዘረመል ግን እንደዚ አይደለም። መጀመሪያውኑ እንደዛ አይደለም ተፈጥሮ የተፈጥሮ ንድፍ ፍጥሮ አፎካክሮ የተሻለውን ወደ ቀጣይ ትውልድ ማሳለፍ ነው መሰረታዊ ጽህፈቱ። የልብና የሀሳብ ጽህፈት እንደ ሁኔታው የሚለዋወጡ ምኞት የሚያጠቃቸው ሊሆኑ ይችላሉ። ዘረመል ግን አይለወጥም። ዘረመል ያላቸው የተፈጥሮ ንድፎች ሁሉ ደም በሚያፋስስ ፉክክር ውስጥ ናቸው ዘወትር። ፉክክሩ በሀሳብም ሆነ በልብ በዝግታ የሚደረግ ሊሆን እንደሚችል ሁሉ በማጭድም ሆነ በምንሽር ጭካኔ ሊከናወን ይችላል። ጭካኔ ለሰው እንደሚሰጠው ትርጉም አይደለም ለተፈጥሮ የሚሰጣት። ሕሊናም ሆነ ሀዘን የላትም ተፈጥሮ። ሕመም ለተፈጥሮ ያለው ትርጉም ማንቂያ ነው። ሕመም ሲሰማው ፈተና እንዳላወቀ ፍጡር ሆኖ ይጠነክራል። ካልሆነም ይሸነፋል። ህመም እየቀነሰ መጣ ማለት ሰው ምንሽሩን ጥሎ ወደ እርሻና ሰላማዊ ጊዜ አደገ ማለት አይደለም። እንዲያውም ምንሽር ሁሌ እንዳለና ፉክክርና ስቃይን የመቋቋሚያ አቅሙን እስካዳበረ ድረስ ብቻ በህይወት መቆየትና ዘረመሩን ወደ ቀጣዩ ትውልድ ማሻገር ስለመቻሉ ማስታወስ ይሻለዋል። ዶኪንስ እና የመንፈስ አባቱ ዳርዊን እንደሚሰብኩት ሀልዮ ከሆነ ሰው የሚያመው የእኩልነት ጽንሰ ሐሳብ ውድቅ ነው። ከላይ እስከታች ፍጥራንም በሙሉ አያይዞ እየሰራ ያለው ህግ ስነ ምግባር ወይንም እኩልነት ሳይሆን ራስ ወዳድነት ነው። እየሰራ ያለው ህግ ይህ ቢሆንም የሰው ስነ ልቦና ግን ይህንን የራስ ወዳድነት ህግ እየተገለገለበት እየተጸጸተበት በህሊናው ቀጥሏል። ማጭድ ይሆነን ዘንድ ምንሽር ቀለጠ ዳሩ ብረት እንጂ ልብ አልተለወጠ የሚለው ግጥም በሰው ተግባር መጸጸትን የሚገልጽ ነው። ግጥሙ በመጀመሪያዎቹ ሁለት መስመሮች ጸጸቱን ይገልጽና በመጨረሻዎቹ መስመሮች ግን የማይቀረው እውነታ በተጨባጭ ከመቀጠል ውጪ ምንም አማራጭ እንደሌለ ዳሩ ብረት እንጂ ልብ አልተለወጠ፣ ለሳር ያልነው ስለት እልፍ አንገት ቆረጠ ብሎ ወደማይቀየረው እውነት ይመለሳል። መመለስ ባይፈለግ ይመለሳል። መመለስ የማይፈልገው የሰው ህሊና ነው። ህሊናን ስነ ልቦና ብለን ልንጠራው እንችላለን። ወይንም ስነ ልቦናው ከባህላዊ የመነጨ ሊሆን ይችላል። መመለሱ እንደማይቀር ያለ ገለጻ የሚያረጋግጠው ደግሞ የተፈጥሮ ህግ አስገዳጅነት ነው። የስነ ልቦናው መነሻ ከየት የመነጨ ነው? ለተፈጥሮ እውነታ ህሊና እውር ሆኖ ህልሙን ተማምኖ እንደሚመኝ የተፈጠረው በምን ምክንያት ነው? የሚል ጥያቄ ማንሳት ይቻላል። በእርግጥ ይህንን ጥያቄ ዶኪንስ በመጠኑ አሻሽሎ ስለ ተፈጥሮ ንድፍ እውነታን ለማስገንዘብ ለምን አረፈደ ብሎ ይጠይቃል። አርነስት ማየር የሚባል የዳርዊኒዝም ሐሊዮት አራማጅ ለዚህ የዶኪንስ ጥያቄ መልስ ሲሰጥ እንዲህ ይላል። ኢሴንሻሊዝም ችግሩ ሰው በእኩልነት እንዲያምን ተደርጎ የተጭበረበረበት ጽንሰ ሀሳብ ነው፣ የመነጨው ደግሞ ከፕሉቶ ነው ይላል። ኢሴንሻሊዝም ማለት በአጭሩ ሁሉም ነገር የሚነጻጸር ከሰማይ ፍጹማዊ እውነት የሚል ጽንሰ ሀሳብን የሚያራምድ ፍልስፍና ነው። የኢሴንሻሊዝም ቀጥተኛ ውጤት ሃይማኖት ነው። የእኩልነት እምነት እና የፍትህ መለኪያዎች በአጠቃላይ በቀጥታ ይሁን በተዘዋዋሪ የዚህ ፕላቶዎች ፍልስፍና ውጤቶች ናቸው። ሁሉም ፍጡር ከፍጹማዊ የፈጣሪ ቅርጽ የወጣ ከሆነ ተፈጥሮ የፈጣሪ ምድራዊ አምሳል ተደርጋ ትታሰባለች። ተፈጥሮ ፍትሐዊነት የሚያቀነቅን እንዲመስለው ሆኖ የፍጥሩ ሕሊና ይጭበረበራል። በማጭድና በምንሽር መሀል ልዩነት እንዳለና አንዱ እኩይ ሌላው መልካም መሆኑን ሕሊና ያምናል። ማጭዱንም ሆነ ምንሽሩን የመስራት የተፈጥሮ አቅምና ምርጫ እንዳለው ግን ይክዳል። በተግባር እያደገ ያለው ነገር ሁሉ የኢሴንሻሊዝም መነጽር እስከታየ ድረስ እኩይና መልካም የሚባል ፍርጃ መኖሩ አይቀርም። ስቃይን ሃይማኖተኛ ሰው የሚያይበት መንገድ እና የዝግመተ ለውጥ ሐሊዮት የሚያይበት ሚዛን የተለያየ ነው። ዝግመተ ለውጥ የሁሉንም ነገሮች መኖር ከተፈጥሮ ዲኤንኤ ሽግግር ጋር የሚያነጻጽር ነው። መጥፎ የሚባለው ነገር የአመለካከት አቅጣጫ እንጂ በተፈጥሮ ቋንቋ ውስጥ ያለ ተጨባጭ ነገር አይደለም ይላል። ለምሳሌ ለፕሉቶ ሁሉም ሙሉ ቅርጽ ሌላ ምናባዊ ዓለም ላይ ያለ በመሆኑ በዓለም ላይ ያሉ ፍጥሩም ሆነ ጽንሰ ሀሳቦች የዚያ ምናባዊ ቅርጽ ቅጂ ናቸው ሙሉ ሆነ የሰው ጽንሰ ሀሳብ ከምድራዊው ሰው በላይ ስላለ ተጨባጩ የሙሉ ዝንታ ዓለማዊ ተነጻጻሪ ነው። በራሱ ምርጫ ሊለውጥ አይችልም። በዝግመተ ለውጥ እየተለወጠ የሚመራበት ቅድመ አቅጣጫ ከበላይ አስቀድሞ ተቀምጦለታል። ቅድመ ስነ ምግባርም እንደ ሌላው ነገር በዚህ ምክንያት አለ። ስለዚህ ቅድመ ጽንሰ ምግባር ተፈጥሮን እንደ ኢፍትሀዊና ጨቋኝ ከመረዳት ሌላ አማራጭ አልነበረውም። ከፕሉቶ ኢሴንሻሊዝም የማፈንገጥ በቂ ኃይል በሳይንስ አማካኝነት ሲከፈትለት ዳርዊኒ እና ሃሊዮቲ ወደ መድረኩ ወጡ ባይ ነው አርነስት ማየር። የሰው ልጅ እንደ አንድ የተፈጥሮ አውርታርነቱ ለህሊናው ማቅለያ ሲል የሚፈጥራቸው ጽንሰ ሀሳቦች ይኖሩታል። ህመምን ለመቀነስ የሚሞክረው ዓለም የህመም ምንጭ በመሆኗ ሃይማኖታዊ ምክንያት ሳይሆን በተፈጥሯዊ ምክንያት ነው። ህመሙን ስቃዩን ቀነሰ ማለት ህሊናውን ወደፊት ማስቀጠል አማራጭ መንገድ ዘየደ እንደማለት ነው። ህመሙን የፈጠረበትን ጉድለት ካላሻሻለ በህመሙ ተሸንፎ ይሞታል። ከህሊናው ሃይማኖታዊ ትርጉም ወይም ምናባዊ ትርጉም በፊት እንደ ተፈጥሮ ንድፍ በህይወት ቆይቶ ዘርን ተተኪ ለማሳለፍ ተጨባጭ ቅድሚያ ይሰጧል። ማጭድና ምንሽርን ይሰራል። በዘረ ሙሉ ዝግመታዊ ሂደት ይህንን የመስራት ብቃት ላይ ደርሷል። ብቃቱ ወደ ሌላ አቅጣጫ ለማምራት ይችላል። ይህ አቅሙ ከተፈጥሮ ጽሕፈት ዘረመሉ የመነጨ ነው። መዝቀጥ ወይም መመንደግ የሚሉ የአስተሳሰብ መንገዶች ከዘረ ሙሉ ጋር የሚናበቡ ናቸው። ከምንሽርም አልፎ የአቶም ቦምብ ተሰርቷል። የአቶም ቦምብን የመስራት አቅሙን ከምንሽር መስሪያ አቅም ወይንስ ከቢላዋ መስሪያ አቅሙ ጋር የሚያስተሳስር ጽንሰ ሀሳብ በዘረ ሙሉ ማንነት ውስጥ ብቻ የሚገኘው ነው። በእንስሳትም ሆነ በእጽዋት ውስጥ መጠነኛ ልዩነት የዘረመር ንድፍ ተከትቦ ይገኛል። ንድፍ የጽሕፈቱን ተሸካሚ ተፎካካሪ እና በህሊናው ቆይቶ ዘሩን እንዲተካ ማድረግ ግብ በአንደኛ ደረጃ እንዲያራምድ የሚገፋፋ ነው። ራስን አፎካክሮ ለማሳለፍ ሲባል አንዱ የዘረ መር ተሸካሚ ሌላውን መግደሉ ህሊናውን በፕሉቶ ሀሊዮት ለሰራው ሰው እምነት ህሊና እንጂ ለተፈጥሮ ምንም ማለት አደለም። ተፈጥሮ ለሰውም ሆነ ለሌላው አታዳለም። የተሻለ ብላ የምትደግፈው በህሊናው እንዲቆይ የማርያም መንገድ የምትሰጠው የለም ኒክራል ቦምብ የሰራውን የሚፎካከል ለመፎካከል ሌላ አይነት መስሪያ ይሰራል ሰው። ምናልባት ቴሬሬዝምን በዚህ የተፈጥሮ ፎርሙላ ውስጥ ስንከተው ብቻ ነው ምንነቱ ትርጉም ሊሰጠን የሚችለው። በህሊና ወይንም ህሊናችን በሰራንበት የስነ ልቦና አመለካከት ውስጥ ስንከተው ሊገባን አይችልም። ቴሬዝም በህገ ልቦናችን ውስጥ እንደ ሰይጣን አምልኮ ሆኖ ሊታየን ይችላል ሊታየን የሚችለው እንደዛ ብቻ ነው። በፈጣሪ ህሊናውን እያመመን የፈጣሪ ንድፍ ደግሞ ከፕሉቶ ፍልስፍና ጋር ካዋሃድን ቆይተናል። በመቆየታችንም ስንፈላሰፍ እንኳን ፈጣሪ ኩይን ማስወገድ እየቻለ ለምን እንዲኖር ፈቀደ ብለን እንጠይቃለን። የኢፒኩረስን ሶስት ዋና ጥያቄዎች መላልሰን እንጠይቃለን። የኢፒኩረስ ጥያቄ ራሱ በፕሉቶ ፍልስፍና ስር የተቃኘ በኢሴንሻሊዝም ከማመን በኋላ ማጣሪያው ሲያጥር የሚጠየቅ የባድነት መንፈስ ማባበያ የጥያቄ አይነት ነው። ሦስቱ የኢፒኩረስ ጥያቄዎች የሚከተሉት ናቸው። እግዚአብሔር ሰይጣንን የማስወገጃ ፍላጎትም አቅምም አለው ካለው ሰይጣን ለምን በህሊ ነው ኖረ? እግዚአብሔር ሰይጣንን የማስወገድ ፍላጎት አለው፣ ግን አቅሙ የለውም። ይህ ከሆነ እግዚአብሔር ሁሉን ቻይ አይደለም። እግዚአብሔር ሰይጣንን የማስወገድ ፍላጎት የለውም። ከሌለው ፈጣሪ እኩይ ነው ማለት ነው። ይህንን የኢፒኩረስ ጥያቄ በዳርዊኒዝም ሐሊዮት ከተመለከትነው ትርጉም አልባ ነው የሚሆነው። ስለ እግዚአብሔርና ስለ ሰይጣን ጥያቄዎቹ ከሚናገሩት ይልቅ ስለ ሰውና ተፈጥሮ የሚጠይቁ ላቅ ብሎ ይታየናል። ተፈጥሮና ሰው ስለ ተግባሩና እምነቱ ለምን መጣጣም አቃታቸው? የሚል ቅሬታ ነው በጥያቄዎቹ የቀድሞ ጭብጥ ፈንታ ተተክቶ የሚታየን። በአጭሩ የኢፒኩረስ ጥያቄዎች የገጣሚውን የማጭድ እና ምንሽር ግጥም የተላበሱ መሆናቸው ይገባናል። በተፈጥሮና በፍጥሩ የዘረመል ተልእኮ መሀል ግን አይደለም ግጭቱ። ግጭቱ ጥንታዊው የፅንሰ ሀሳብ ግጭት ብቻ ነው። ምንም ሌላ አዲስ ነገር አልታከለበትም። ጥንታዊው ግጭት በቁስ አካላዊያን ሀሳቢያዋን መሀል የተካሄደ ነው። ወይንም በሰማይና በምድር መሃል ሰማይና ምድርን የወከሉት ግዙፍ ነስተው የሚጠሩት የፈላስፋ አይነቶች ካስፈለጉ ደግሞ ግጭቱ እንደ ጥንቱ ፕሉቶና አሪጣጣሊስ መሃል ነው። ዳርዊን ተፈጥሮን፣ ምድርን፣ አሪጣጣሪስን ከወከለ ፕሉቶ ደግሞ ሀሳብዩትን፣ ሰማይን፣ እምነትን እምነት የተቀረጸ ሕሊናን በአጠቃላይ ሃይማኖትን የሚወክል ነው። በኤክስቴንስ እና በኤሴንስ መሀል ለማጣመር ወይ የቅድመ ተከተል ብልጫ ለመስጠት አሊያም ለማጣላት የሚሞክሩ ውዝግቦች ሁሉ ሰው በሚለው ማንነት ውስጥ ማግኘት ይቻላል። ማጭዱም ሆነ ምንሽሩ ስለሆንኩኝ ይቀጥላሉ። ጸረ መልን ማሸጋገር እስካልቀረ ድረስ ፐርፌክት የሚል ነገር እንደሌለ አውቁ የእውነታን ትርጉም ለመመርመር ያለ ጭፍንነት መነሳት ተፈጥሮንም ሆነ ሰውን ለመረዳት የተሻለ አማራጭ ነው ብዬ አምናለሁ እምነቴ በተፈጥሮ ውስጥ ስለሆንኩኝ እንጂ ቀድሞ የወጣ አይደለም ፕራይማሲ ኦፍ ኤክስቴንስ ቢፎር ኢሴንስ እንዲሉ አብራችሁን ስለነበራችሁ እናመሰግናለን ቻናላችንን ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ ሰላም ቆዩን